ሄሎ ሄሎ፣ አጠገብሽ አለሁ። ዝ አይኔ እህት እየጠራን መሰለኝ ነበር። ሰላም ነው? እግዚአብሔር ይመስገን። ብዙ ማውራት አልፈልግም። ከዚህ በፊት እንትን ብዬሽ ነበር። አጠራጠራ ብንገርህ። ምንድን ነው የደወልሽው? ለጥያቄ ነው ወይስ ምንድን ነው? አንደኛ ሱባኤ ገብቼ ነበረ፣ ከዚህ በፊት ባወራነው ጉዳይ ላይ ካሳወስከኝ ከሐዋሳ ደውዬ የባለቤቴ እናት ምናምን ብዬ ነግረኝ የማን እናት የባለቤቴ እናት ምናምን ብዬ አረ ብዙ ሰው ነው የደውለው ቅርታ በዚህ በላይ ነው የደወልሽው አዎ በላይ ነው እና ታዲያ ድጋሚ መደወል ያስፈልጋል አይ ከዙ ነገረ ሱባኤ ገብቼ መልሱን ነገረኛል ያው መተት ምናምን ብዬ አውርቼ ነበረ እና ሱባኤ ግቢበት ምናምን ብላኝ ነበረ ያው ሱባኤ ገብቼ በሱ ጉዳይ ላይ ምንም አልታየኝም፣ ግን ሶስት ነገር ነው ሁለት ነገር አይቻለሁ። ምንም አልታየኝም፣ ግን ደግሞ ሶስት ነገር ይቻለ። ምን ማለት ነው ታዲያ? ማለት ከዛ ጋር ከተያያዘ ብዬ ነው። ህልሙ እኮ አላየሁም አይባልማ፣ ሲልንገርህ ነው የሚባለው እንጂ አላየሁም፣ ግን ሶስት ነገር አይቻለሁ እኮ። በራሱ አልገብቶኝም ነገር ሆነ፣ አልገብቶኝም ነገር ሆነ። ታርቼ መሰለኝ ድንገት ስለተነሳ ማለት ሱባኤ ለመጀመሪያ ጊዜ የሚገባውት ገብቼ አላውቅም፣ እና ግቢ ስትለኝ ሱባኤ ገባሁ። ግን ሱባኤ ከገባሁ በኋላ በጣም አስጨንቁ ነበረ። እዛ ማለት ገብቼ ስለማላውቅ አምስት ቀን ግቢና ውጪ ነበር የተባልኩት። አባይ ነኝ ማለት ነው። እና አምስት ቀን ስገባ በጣም ተጨንቄ ነበር። እንደ እብድ ሊያደርገኝ ነበር። እና እሳደም ነበረ ስእላድ ነው ምናምን ውስጥ በውስጤ ማለት ነው። ሱባኤ ገብተሽ ነው ሱባኤ ገብቼ። አዎ፣ በጣም ታደም ነበር። የት ገባሹ? ቆይ በመጀመሪያ እስትንፋሰ ክርስቶስ ስቶስ ምንድን ነው? ይርጋለ ይርጋለ። እሺ። እና ፀበል ስትጠመቁ ግንባራችሁን አስመቱ ምናምን ስትል ሰማውኝ ና ግንባሬን ሳስነካ አልቻልኩት። ፀበሉ ለመጀመሪያ ጊዜ ነበረ። እና ስወጣ ግንባሬ ላይ ምልክት ሁሉ ነበረ፣ ደም ይመስል ነበረ። እና አይበቃ ሱባኤ መግባት አለብኝ። ሱባኤ ሱባኤ የገባው ና ስዕላድኑም በጣም መሳደብ ነበረ ውስጡ በጣም አለ። ና ለምንድን የምትሳደብ ብዬ ለሚቀጠ ሰው ሆነብኝ። ለመሳደብ ነው ወይ የገባው ብዬ አለቅስ ነበረ ውስጥ ገብቼ ማለት ና። ለወጣ ነበረ ሰው ነው ተመለሽ ብሎ ያስገባኝ ማለት ነው። እና በዛ መሀል ምን ታየኝ? በመጀመሪያ ቀን ማለት ነው ታየኝ ፀጉርሽን አትልቀት የሚሉ ነበሩ መንፈሶች እንዲ ጸበል ስጠመቅ ታይ እሱን ችግር የለውም አንቺ ህልሙን ብቻ ንገሪኝ ያየሽውን እኮ ከሱ ጋር ላይ ያያዝለነ አታያይዙ ዝም ብለሽ ህልሙን ነገርኝ እሺ ማለት ፀጉሬን ሶስት ሰዎች ሲቆርጡ ታየውኝ ከኋላዬ ማለት ነው በመቀስ ፊቴን አዙሬ ቆሜ ቆረጡኝ በመቀስ ማለት ነው አንዷ ሴት ናት የት ነው የቆረጡ በቃ መታው ብቻ ቆም ያለ ብቻ ቆረጡኝ የሱባይ ህልም ነው። ቆርጠው ለምንድነ ቆርጡ? ታልኮኝ እንደተሰራው ነው ቆርጠው ከተተው? ምኑ ፀጉሬን ማለት ነው ወሰዱት። ቆርጠው የት ከተተው? በቃ ወደ ራሳቸው ወሰዱት። ሁለተኛ ደግሞ ሱባኤ ሱባኤ ግን እኔ የምልሽ ታዲያ እንደዚህ አይነት ያለሽ ምንድን ነበር እራሷ ማርያም ወርዳ ወይ መድኃኔዓለም ወርዶ መጽሐፍ እንዲያነብልሽ ነበር የፈለግሽው ማለት ነው እንደዚህ ስትናገሩ ብዙ ጊዜ ምልክትን የሚሻ ትውልድ የሚለው ነገር እናንተ ላይ እንዳይፈጸም ጥንቃቄ ማድረግ አለባችሁ እሺ ብዙ ጊዜ ሱባኤ ብላችሁ ከገባችሁ እናንተ የምትፈልጉትን ሳይሆን ፈጸም እግዚአብሔር ያሰበውን ነው መስማት ሱባኤ የገባ ሰው ለማዳመጥ ነው እንጂ ጆሮን ማዘጋጀት ወይም ደግሞ የእግዚአብሔር መልእክት ለመስማት እንጂ ለምሳሌ አድርግልኝ ያለውን ነገር በሙሉ እንዲያደርግልን አይደለም። አድርግልኝ ስንለው ፈቃድህ ከሆነ ካላደረገው ፈቃዱ አልነበረም ማለት ነው። ሌላ አይነት አድርግልኝ ያለው የሚመስል ተመሳሳይ ሌላ ካሳየን እኛ የጠየቀው ጥያቄ ተመሳሳይ የሚሻለው ነገር ሰጥቶናል ማለት ነው። ገባሽ? እኔ ማን ነው ያልሽኝ? የት ነው መጀመሪያ እሱ ያልሽኝ ምን ነው አቡነ አይባልም፣ ጻድቁ አቡነ እስትንፋሰ ክርስቶስ አይባልም። ያው መምህር ይቅርታ ከሌላ ሃይማኖት አደ መጣ። ብዙም እኮ እያስተካከቁ እያረምኩኝ እኮ፣ ምን ችግር አለ ታዲያ? አይዞ ሽሺ አሁን ስትጠሪ ከነክብራቸው እ እኔ አሁን ደግሜ ቀ የጠይቁ ሸዛን ቅድም እስትንፋሰ ክርስቶስ እስኪ እንደ ጓደኛችን የምንጠራቸው አባቶች አይደሉም፣ ከነክብራቸው መሆን አለበት። እንደገና ደግሞ እግዚአብሔር የሚመልስልሽን መልስ አሜን ብሎ መቀበል በህልም ላይ እጅግ በጣም በሱባኤ ላይ እጅግ በጣም ትልቁ መታደል። እንዲያውም ይሄንን ስላመለከትከኝ አይሆንም ስላልከኝ አመሰግናለሁ ማለትን ነው መልመድ ያለብን። ሲሰጠን በጣም ደስተኞች ከሆን፣ ሌላ ጊዜ ደግሞ ሱባኤ ስንገባ ካልሰጠን በቃ ልናስቸግር ነው ማለት ነው። ይሄ መጀመሪያ አሁን ያየሽው እድልሽ እንደተወሰደ ነው የሚያሳየው። ፀጉር ደግሞ ክብር ነው። ፀጉር ማዕረግ፣ ትምህርት፣ ጸጋ የእናትነት የሴትነት ክብር ሊሆን ይችላል። የትምህርትም እድል ሊሆን ይችላል። የስራ እድልም ሊሆን ይችላል። ብቻ ክብር ነው። ብዙ ጊዜ የመንግስት ሰራተኞችም ወይም ቅጥረኞች ከሆኑ በስልጣን ላይ ስልጣን ነው። ነጋዴ ከሆነ በጸጋ ላይ በበረከት ላይ በረከት። የቤትም መቤት ከሆነች ደግሞ ስሟን ፀጉሯ ክብሯ ነው። የቤት መቤትነቷ ክብሯ ነው። እንደዛ ነው የሚያሳየው እና ያ ተቆርጦ እንደተወሰደብሽ። ሶስት ሰዎች ከሆኑ ደግሞ የተመሳጠሩብሽ፣ በአንቺ ዙሪያ ያሉ ሰዎች አሉ። ያንቺን መውደቅ ያንቺን አለማደግ የሚፈልጉ ሰዎች እንዳሉ ማሳያ ነው። ገባሽ ያ ነው እሺ ቀጥ ሁለተኛ ደግሞ በምክንያት የጠየኩት አንዱ ሱባኤ ገባሁበት ውርስ ነበረ የቤተሰብ ውርስ ማለት ነው እና ውርሱ ለእኛ ከተሰጠን በኋላ ተቃውሞም ያነሱ ነበሩ ይገባናል ምናም ሲሉ እኔ ምክንያቱም የሚገባቸዋል ብዬ ስላላሰብኩኝ በዚህ ጉዳይ ዝም ብዬ ንብረቱን ወስጅ ያለው እና ሱባኤ መግባት አለብኝ ብዬ ሱባኤ ይገባውበት ይሄ ነገር ይገባችኋል ለነሱ ይህ ስገባ ምንድነው፣ አባቴም እናቴም በህይወት ሄዱ። ግን እኔ የራሴ ቤት ይመስለኛል። አባቴ ሞቷል። ህልም እንትሉ ላይ ሱባኤ ላይ ማለት አባቴ ሞቶ በሳጥን ውስጥ ቤት ውስጥ ተቀምጧል። እና አክስቴ ታልፋለች በመንገድ ላይ እና ወጥቼ ላይ ግቢ እንጂ አባቴ ሞት አለ ነይ ግቢ ምናልቅሽ ምናምን ስላት፣ አይ እንደውም ነይ ወንድምሽ እኮ ሞቷል ገብተሽ አታለቅሽም? እንዴታ እንደ ማንኛውም ተራ ሰው ገብታ ማልቀስ ሲገባ ነጭ ጭንጀራ ጤፍ ላይ በዶሮ ወጥ ትበላለች ቁጭ ብላ። እንዴ ወንድማ ሞቱ አታለቅስም? እንደ ምናምን ነገር አልኩኝ እና ትበላለች ገብታ። ግን አባቴ ሬሳው በሳጥን ውስጥ ቁጭ ብሏል። ስለዚህ ለአንቺ ብቻ ሳይሆን ለሙሉ ለቤተሰባችሁ የመጣ ችግር ነው ማለት ነው። በህልም ዶሮ ወጥ መብላት ጥሩ አይደለም። አንድ በመሰረቱ በርበሬ ነክ ነገር ምግብ መብላት ጥሩ አይደለም ነገር ነው የሚያሳየው። በእናንተ ህይወት ላይ ደግሞ ቆንጆ ኑሮ እየኖሩ ያሉ ሰዎች አሉ። ጥሩ ጥሩ የሆነ ምግብ፣ ጥሩ ጥሩ የሆነ እድሎችን ተጠቅመው የሰሯሉ። ግን አሁን ናቸው እቺ አክስትሽ ነች ሳይሆን ከእሷ የመጣ ቡዳም ሊሆን ይችላል። ከእሷ የመጣ መንፈስም ሊሆን ይችላል። ቀጥታ ይሄን አድርጋለች ሳይሆን የሚያሳየው የእናንተ መሞት መነሳት የእናንተ መቸገር አይደለም። መቸገር መሞት ራሱ እንኳን ግድ ካላላት ተቸገር ተራብ ተጠማው ብትይ ምንም አይመስላትም ማለት ነው። ከዛ አንጻር እንድትረጁ የተነገረሽ ይመስለኛል። ሌላው ደግሞ ባለቤቴ መስቀል ይሰብራል ጊዜ በህልሜ አስባርቼ አመጣሁኝ እና አሰርኩለት እና መስቀል ይቆርጣሉ እንዴ? ወፍራሙን ባስር ቀጭን ማለት ይቆርጠዋል። በጥርሱ ግን አቆ ይቆርጠዋል ማለት ማለት ነው በቃ ማለት የታሰረው ነው ነው ሁሉ የቆረጠው ምናም ሲያስቸግረኝ አስዋርኩ ምናም ሰምቼ አስዋርቄ በቃ አሁን ላይ በጥሶ ታገኘ ቀሩ። ቡዳ ነው ያው ማተብ የሚበጥሰው ጥርሱ ነው የሚቀረቅረው እንትን የሚከተግ የሚገዘግዘው አዎ አቆም መስ ራሱ የቡዳ መንፈስ ነው፣ ማተብን የሚያስበጥስ ብዙ ጊዜ በቀን በእውን ከሆነና ማተቡ አለርጂ ከሆነብኝ ብለን ምንበጥሰው የምናውልቀው ከሆነ የሌላ የአህዛብ መንፈስም ከእምነታችን ውጭ የሆኑ ሰዎች አይናቸው ላይ የነበረ መንፈስ ነው እንደገባ ያስታውቃል። ዞሮ ዞሮ ግን ያው የቡዳ ነው። የአህዛብም ይሁን ምንም ይሁን የቡዳ መንፈስ ካለኛ ውስጥና ማተብ በተለይ ልጆች ህፃናቶች ሁን የመስቀል እንጨት ከሆነ ያደረጉት፣ የእንጨት መስቀል ከሆነ ያደረጉት አንገታቸው ላይ ያንን በልተው ፈጭተው ፈጭተው አንዳንድ ጊዜ ሳይታወቃቸው እንጨቱን ሁሉ ይበሉታል። ቆጥምጥም ነው የሚያደርጉት። እንደገና ደግሞ ክሩንም ይበሉታል፣ ይቆረጣል፣ እያጠረ እያጠረ መጥቶ አንገታቸው ላይ እስኪያንቃቸው ድረስ ነው ክሩ እያጠረ ማለት ነው። ይሄ በእንቅልፍ ልብም በእውንም የሚደረግ ነው። የዚህ ምልክቱ ማተብ ላይ ብቻ አይደለም፣ የእጅ ጣትን መብላት ጥፍርን በተደጋጋሚ እንዲሁም የጥፍርን መቆረጫ የማያውቁ ሰዎች አሉ በተደጋጋሚ ጥፍርን በጥርስ ነው የሚቆረጠው በቃ እንትን ነው አይምሯችንን ሰውሮት የምናደርገው ነገር በሙሉ የዛ ሰው ልማድ ነው የሚሆነው በቡዳ የበላን ሰው ልማድ ነው የሚሆነው ለዚህ ነገር መፍትሄው በተደጋጋሚ እጅን ቅባ ቅዱስ መቀባት በተደጋጋሚ ማተቡን ማስባረክ ለካህን ወስዶ ማስባረክ እንደዚህ እንዳይበላው ማድረግ እንዲጸለይበት ማድረግ ማተቡን ገባሽ? አዎ። እንደገና ድንገት በተኛበት ደግሞ ሹ ፀበል መርጨት እና ቀድሞች ግን መንገድ ነው። እንደዚህ ስታደርግ ድንገት ልረጭ ስለምችል እንዳትጣላኝ ወይም ደግሞ እንደዚህ እንዳይደብርህ ለማስቆም የማደርገው ጥረት ነው። ምን ብለሽ ቀድመሽ መናገር ያስፈልጋል። ሌላው ደግሞ ጸበል እናቱ ሰርተውኝ ነበረ ማለት በእነሱ የላኩት እኔ ስለማልሄድ በቃ ያንን መተት ምናምን እንደም ስላወቅኩኝ እጅ አላውቅም። እና ለሶስት ጣጡ ተብሎ ጸበል ግማሽ ሊትር የምታክል ላኩ እና እኔ ስለደበረኝ በ አላመንኩበትም ፈርቼ ደፈሁት እና ከሶስት ሰው ጋር አገናኝኝ። ከዛ ጋር እያያዛለ በመድፈት ከሶስት ሰው ጋር አገናኘኝ ማለት ነው በህልም ማለት ነው። እሱን ልክ ደፍቼ በቃ በህልሜ ወዲያውኑ እንትን አሳይ አይ ህልምሽን ስትነግሪኝ ህልምሽን ብቻ ንገርኝ እሺ ሌላ ተጨማሪ ከጎን ቀኒ ሁን ህልሙ ብቻ ንገርኝ ምልሽ እንዳይቀላቀልብኝ ነው አይደለም አታገናኝ እንደዛ ህልሙን ብቻ ትናገሪና ከዚያ ህልሙ ሲፈታልሽ እንዲህ እንዲህ ነበረ ከዚህ ጋር ሲያያዛል የሚባለው ለምን ይቀላቀላል አሁን ህልም እየመሰለኝ የእውኑንም ጭምር እንዳንድ ትልቅ ሹ ላወራው እችላለሁ ንገርኝ እንደገና። ህሪሙን ጠበል ጠጡ ለሶስት ብለው አስጠንቀቀው ላኩ ለሱ እና፣ በቃ እኔ ጠበሉን ስላላመንኩበት ነው። በቃ ሌላ ነገር አድርገውበት ከሆነ ብዬ ዳፋት ከዛ ባህሜ ከሚሽን እኮ ንገርኝ አልኩት። አሁንም እኮ ከራስሽ ጋር የለሽ ስ አማትቢ አማትቢ ለምንድን ነው አሁን ህልም ከሆነ የምትነግርኝ? ህልሙን ንገርኝ። ድርጊት ከሆነ ደግሞ ድርጊቱን ንገርኝና፣ ሁለቱንም መፍታለች። ለምን ታገናኘዋለሽ? ሁለቱን ላይገናኝ እኮ ይችላል። አንቺ አገናኘሽ ማለት እኔም ላገናኘው እንደዛ አድርጌ ልንገርሽ? እንደምትፈልጊው እንድፈታልሽ ለምን ታረጃለሽ? አንቺ እንደምትፈልጊው ሳይሆን ህልሙን እንደታየ ነው መፈታት ያለበት። እሺ፣ እሺ፣ ንገርኝ ህልሙን። ከባለቤቴ ጋር እና ከሌላ ሰው ጋር ባህል አገናኝ